ማለት እራሷን አስከብራ ሌሎችንም አስከብራ የምትኖር ማለት ነው ሴት ማለት ነው። እሱም ደግሞ አይሚ ነች። እሱን ደግሞ በምን አወሽ በምን አረጋገች ካላችሁ፣ ማንንም ወንድ ከዜሮ አምጥታ ከዜሮ ከዜሮ አምጥታ ሰውን የምታደርግ ልጅ ናት። ሰውን ሰው ከፍ የምታደርግ የስራ ሰው ናት አይሚ። እንደናንተ ማታቆም ወንድ አፍቅራ እጃለሁ የምትልጅ አይደለችም።

አን አንቺ ከሪዩዘር ዝም በይ። እሽ ዝማ እንገሪኝ እስኪልስ ማሽ የዙዙ ጠበቃ ሆነች። መተል እንዳይሆነ እዚህ ሄደና ከፋሚሊ ምርጋት ተቀበሉ። ለምን ወጣች? የዙዙ ጠበቀ ሁና ነበር። እንደ መጣችው ወንድ ልጅ ባይፈልጋት እንኳን ሚስቱን ባይፈልጋት እንኳን ያችን ልጅ ባይፈልጋት እንኳን አሳልፎ ቢሞት በጩቤ ተዘናጥሎ ያችን ልጅ አስመልሶ፣ ነገሩ ከበረደ በኋላ ነው አልፈልግሽም ሂጅ የሚላት እንጂ ጥሎ አይሰጣትም። የራያ ወንድ ወይም የአማራ ወንድ እዛ ስላደግኩበት ስለማውቀው፣ አንቺ ግን እርምጥምጥ ብሽቅ ለማታውቂው አረ ባህልሽን እስኪ አጣሪ። ባህልሽን ተወልደሽበት ነው ወይስ ስሙን ነው? ወሎ ብለሽ ያሹ ግማታ ማስተዳደግ በጣም ያሳዝናል፣ በጣም ያሳፍራል። ሸበከይ ሰማ የእውነት

ይዘር አንድ ነገር ልንገር። አንድ ሰው ተተሳደበ ሰው እኩል ተተሳደበ፣ ያ ሰው መልሶ የእሱኑ አመል የያዘ ነው ማለት ነው። እኔ ለማንም ለማንም አይደለሁም፣ ግን የሚዲያ ላይ ቢያንስ ማለት ነው የምትናገሩትን፣ ወጉ እየተቀዳችሁ ነው፣ የወደፊት ህይወት አላችሁ እናንተም።

ሴት አይደለሽ ተናገርሽው እኮ ከበርም። እንደውም እናንተ ዝም ብትሆኑ ነው የምትከበር። እኔ ሴት ነኝ፣ ሴት ነኝ። የሴት ልጅ ወይ እናት ነኝ እኔ ለውራ ቆይና እኔ ለራ እኔ ሴት ነኝ፣ የሴት ልጅ እናት ነኝ። ሴት ያሳደገኝ ነኝ እኔ የእናቴ ልጅ ነኝ አውቃለሁኝ። ግን ተተሳደበ ሰው እኩል ተሳድቤ ሴትነቴን አላስከብረውም። የተሳደበ በነገራት አትለይም። ማንኛችንም ማንኛችንም ሃይማኖት አለን አይደለ? ሃይማኖታችን የማንኛችንም ሃይማኖት የተሳደበን ተሳደቡ አላለንም። በዝምታ አለፉት ነው እኔ ያልኩት፣ ልጅቱን በምደግፏት አሁን ልጅ እሷን የሰደበን በመሳደብ ሳይሆን ልጅቱን የምደግፉት እሷን አብሽር አይዞሽ በማለት እንጂ ከሆነም ማለት ነው። እኛ ይህ ስራ ይሁን ምን ይሁን የምናውቀው ጉዳይ የለንም፣ ግን እዚህ ላይ ገስት ላይ ወታችሁ በተሳደባችሁን ልክ ልጅቱን ደገፋችኋት ማለት አይደለም። እኔ ከማንም አደለሁም በያችኋለሁ እኔ የሴት ልጅ ነኝ የሴት ልጅ ወይ እናት ነኝ እኔም ሴት ነኝ እኔም ሴት ነኝ የሴት ልጅም ነኝ እኔ ሴት ነኝ ያሳደገኝ አልহামዱሊላህ ረብ አልዓለሚናት የኔ ያሳደገችኝ የሴት ልጅመም አይሰማኝም አላልኩም ግን እናንተ በተሳደባችሁ በተናገራችሁ ልክ ልጅቱን ደገፋችኋት ማለት አይደለም። የተሳዳቢን ደግሞ የሚሳደቡትን ሁላ እየሰማችሁ ዝምታችሁ ተተሳደባችሁ። እናንተ ከነሱ ጋር ልዩነት የላችሁም ማለት ነው። በቃ አንድ ሰው እኮ በቃ ቢረግጥሽም ምንም ቢልሽ ትተሽው መሄድ ነው። ለእናንተ ንቀት ነው ያ። እንደዛ ካላችሁ እናቃችኋቸው ማለት ነው። አይደለም እናንተ ተተሳደባችሁ ገባችሁ ቆይ አናዳኝ ነው። እዛ ስራ ግጣት ቆይ ተመሰሰሰሰለች ያናድጃለች ስራው። እኔ እኛ አንድ ምክር ልምከራችሁ፣ አንድ ምክር ልምከራችሁ። ቆይ ቆይ ብዙ እየቆይ ቤዛ፣ አንዴ አዳምጪኝ። ቤዛ አዳምጪኝ፣ አዳምጪኝ። እኔ አንድ ሰው ወላሂ ላዚም በሚወጣው ቃላት ያሳደገውን እና ያደገበትን ማህበረሰብ እና ያሳደገውን ተሰውን ነው የሚለካው። አትልፉ ዚህ ላይ ምንም የማንኛችንም በምንናገረው ልክ ያሳደገንን ነው የሚገልጸው። እና እናንተ የራሳችሁን ማንነት እንጂ የሰው ማንነት አትከተሉ። የራሳችሁን ማንም ይስደባት ማንም እሷ እኮ በአንድ ቀን እኮ አስራ ሶስት ሺህ ስድብ ያስተናገደች ናት። ምንም አልሆነችም። ያንን አስታውሱ እናንተ

እኔ በምትናገሩት ልክ በምትናገሩት ልክ ሚዲያ ላይ ወታችሁ የምትናገሩትን እወቁት። እናንተም ነው የሚገልጸው ነው። እኔ ለእናንተ ነው ለማንም አይደለም። እኔ እየሰማኋቸው ነው ተታይ የሚሳደቡትን፣ እነኛ የራሳቸው ማንነት ነው። ነገርኳችሁ፣ ሰው የራሱ ማንነት ነው እየወጣ የሚናገረው። እና እናንተ ተቆጠቡ፣ አትሳደቡ። ተስድብ ጥቅም ስለሌለው ነው። በጠቀማችኋት እኮ በረገጣችሁ፣ ሁሉንም በረገጣችሁት፣ ግን ጥቅም የለውም ጥቅም ካለለው ደግሞ እሷን፣ አብሽር አይዞሽ። ይሄ በሴቶች ላይ እኛ በሴቶች ላይ ደስተኛ የሚያደርገን አይደለም፣ የሚጎዳን ነው። ግን ይሄ ደግሞ ያለ ነገር ነው። ማንኛውም ሴት የምታሳልፈው ነው። አላህ እርዳት።